ስሜ ዶክተር አህመድ አበበ መሐመድ እባላለሁ። በቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል የጠቅላላ ቀዶ ህክምና ሐኪም እና የዩሮሎጂ ሰብ ስፔሻሊስት ሐኪም ነኝ። ሽንት ፊኛ ሽንት ከኩላሊት ከተመረተ በኋላ ተቀብሎ ሽንት በማጠራቀም እንዲወጣ ማድረግ ነው። የሽንት ፊኛ እጢ የተለያዩ ምክንያቶች አሉ። እስከ ምክንያቶቹ አንዱ ሲጋራ ማጨስ ነው ተብሎ ይታመናል፣ ብዙ ጥናቶች እንደሚያሳዩት። ከእነዚህም በተጨማሪ የተለያዩ የፋብሪካ ኬሚካሎች፣ ኢንፌክሽኖች ለምሳሌ ቢልሃርዚያ የሚባል በሽታ ሽንት ፊኛን ብቻ የሚያጠቃ አለ። እሱ አንዱ ምክንያት ሊሆን ይችላል። አስቤስቶስ የሚባል ኬሚካል ፋብሪካ ውስጥ የሚሰሩ በዚህ ሊጠቁ ይችላሉ። እንደዚሁም ደግሞ ብዙ ጊዜ የአርሶአደሮች ላይ የማዳበሪያ የሚጠቀሙ አርሶአደሮች ላይ ልናየው እንችላለን። የሽንት ፊኛ እጢ የተለያዩ ምልክቶች ያሳያል። ከምልክቶቹ መካከል አንዱ የሽንት ላይ ደም መታየት ነው። ማንኛውም ሰው ህይወት ዘመኑ በአጋጣሚ ከዓመት በፊት ከሁለት ዓመት በፊት ሽንቱ ላይ ደም ሊያይ ይችላል ሰው ይሄ አንድ ምልክት ነው። ስለዚህ አንድ ቀን ወይም ሁለት ቀን ብቻ ነው ሽንት ላይ ያየሁት ብሎ መዘናጋት አያስፈልግም ማለት ነው። ሌላው ምልክት የሽንት መዝጋት ምልክቶች፣ የሽንት ማቃጠል ምልክቶች ናቸው። ሽንት መዝጋት ምልክቶች የሚባሉት ሽንት ማስማት፣ ሽንት መቆራረጥ፣ ሽንት ጉልበት መቀነስ እነዚህ የሽንት መዝጋት ምልክቶች ናቸው። ምክንያቱም የሽንት ፊኛ ላይ ያለው እጢ ሽንት በትክክል በመስመሩ እንዳይወጣ ስለሚያደርግ ፣ ሁለተኛው የማቃጠል ምልክቶች ናቸው። እነዚህም ሽንት ቶሎቶሎ ቶሎ መሽናት፣ ሌሊት ብዙ ጊዜ መነሳት፣ ሽንት ሲሸኑ ማቃጠል፣ እንደገና ቶሎቶሎ ቶሎ ወደ ሽንት ቤት መሄድ ማጣደፍ። እነዚህ አይነት ምልክቶች ካሉ በፍጥነት ወደ ጤና ተቋም መሄድ ያስፈልጋል። ከዚህም በተጨማሪ ግን የሽንት ቧንቧ ኢንፌክሽን አብሮ ተያይዞ ሊመጣ ይችላል ማለት ነው። ምርመራዎቹ ሲያሳዩ እብጠት፣ በተለይ አልትራሳውንድ ላይ እብጠት የሚታይ ከሆነ የሲስቶስኮፒ የሚባል ምርመራ አለ፣ ሲቲስካን የሚባሉ ምርመራዎች አሉ። እነሱም ተደርገው የጢው ደረጃ ምን ያክል መሆን እንደሆነ ከታወቀ በኋላ ሽንት ፊኛ እጢ ብዙ ጊዜ እንደጀመረ ከተገኘ በመሳሪያ በሽንት ቱቦ በሚገባ መሳሪያ ጠርጎ ማውጣት ይቻላል። ከዛም ባለፈ ግን የተለያዩ የኦፕሬሽን እና የቀዶ ህክምና ዘርፎች አሉት። ማጨስ ማቆም፣ ለተለያዩ ኬሚካሎች አለመጋለጥ እና የኢንፌክሽን ነገር ካለ በፍጥነት እሱን መታከም የመከላከያ ዘዴዎች ናቸው። ማንኛውም ሰው ሽንቱ ላይ ደም ካየ የሽንት መደፍረስ፣ ሽንት መዝጋትና የሽንት ማቃጠል ምልክቶች ካየ በፍጥነት ወደ ጤና ተቋም በመሄድ በሽታው ሳይዛመት ወይም ደግሞ ከፍተኛ ደረጃ ሳይደርስ መታከም የተሻለ ነው።